ሰላም እንዴት ናቸው የቱተር ታይም ፍሬሽማን ተከታታዮች? በዛ የቆይታችን የምንመለከተው ፍሬሽማን ሆናችሁ ወደ ግቢ ስገቡ ምን አይነት ነገሮች መያዝ አለባችሁ፣ ምን አይነት ነገር ያስፈልጋችኋል፣ እንዴት የተሻለ ውጤት ተሳምጠታችሁ ዲፓርትመንት መግባት ትችላላችሁ በሚለው ሀሳብ ላይ የምንነጋገር ይሆናል ማለት ነው። እስከ መጨረሻ ድረስ አብራችሁ ቆዩ። እንግዲህ እንደምታውቁት በኢትዮጵያ የሚገኙ ሁሉም ዩኒቨርሲቲዎች ለፍሬሽማን ተማሪዎች ጥሪ አድርገው በመቀበል ላይ ይገኛሉ። አንዳንዶቹም እየተቀበሉ ነው። በተለይ ደግሞ በቀጣይ ሳምንት ማለትም ከጥቅምት 17 በኋላ ሁሉም ግቢዎች ወይም አብዛኞቹ በሚባል ደረጃ ሁሉም ተማሪዎቻቸውን ተቀብለው ወደ ትምህርት ስርዓቱ ያመጣሉ ማለት ነው። ታዲያ ፍሬሽማን ሆናችሁ ወደ ግቢ ስትገቡ ሊያስፈልጓችሁ የሚችሉ የተለያዩ መረጃዎች ይኖራሉ፣ ሊያስፈልጓችሁ የሚችሉ የተለያዩ ጉዳዮች ይኖራሉ። ለአካባቢው ደግሞ አዲስ ሆናችሁ የምትሄዱ ልጆች ስለምትኖሩ ከአካባቢው ጋር ተላምዳችሁ የተሻለ ውጤት መስራት ይኖርባችኋል ማለት ነው። ታዲያ ይህንን አስመልክቶ ስንሄድ ምን አይነት ነገሮችን መያዝ አለብን፣ ግቢ ውስጥ ምን ይገጥመናል የሚለውን ነገር ስንነጋገር አብዛኛው ግቢዎች፣ አብዛኛው ተማሪዎች ወደ ግቢ ሲገቡ ከሚቸገሩባቸው ነገሮች መካከል ስንመለከት የካፌ ሁኔታ ነው የሚሆነው። የካፌ ሁኔታ ስንል እንግዲህ ከቤት ወጥታችሁ ቀጥታ ወደ ግቢ ስለምትገቡ ቤት እንደለመዳችሁት አይነት ነገር አይደለም። ወደ ግቢ የሚጠብቃችሁ ከቤት ከለመዳችሁት ለየት ያለ ነው። ስለዚህ ይህንን ተቋቁሞ መኖር አንዳንድ ጊዜ ይከብዳል። ሁሉም ጊዜ የተሻለ ነገር ይገጥማችኋል ስለማይባል ማለት ነው። ታዲያ እነዚህ ነገሮች ታግላችሁ በቀላሉም ደግሞ በተወሰነ መልኩም ያግዛችሁ ይችል ዘንድ ከቤት ስትመጡ ወይ ትናንሽ እናንተን ሊያወላችሁ የሚችሉ ወይ በሶ፣ ቆሎ፣ ኩኪስ ነገር ወይም ለውዝ ነገር እንዳቅማችሁና መያዝ እንደምትችሉት መጠን ብትይዙ የተሻለ ይሆናል ማለት ነው። ምክንያቱም ከብዙ ተማሪዎችን በቲክቶክ ላይ እንደምትሰሙት እንግዲህ አብዛኛው የሲኒየር ተማሪ የጊቢን ጥሩ ጎን አይነገባችሁ መጥፎ ጎኖ ይነግባችኋል። ከመጥፎ ጎኖቹ ደግሞ አንደኛው የካፌ ሁኔታ ነው የሚነገባችሁ። ታዲያ ይህንን የካፌ ሁኔታ ሁሉም ጋር ማለት ባንችልም፣ እስክትለምዱ ድረስ በእነዚህ አይነት ነገሮች ራሳችሁን እያለመዳችሁ መቆየት ትችላላችሁ ማለት ነው። ሌላው ወደ ጊቢ ስትሄዱ ከምትይዙት ልብስ ከምትይዟቸው ቁሳቁሶች መካከል ነው እንግዲህ ፍሬሽማን ስትሆን የምትማራቸውን ትምህርቶች ከዚህ በኋላ የምነግራችሁ ይሆናል። ነገር ግን ከልብስና ከተለያዩ ቁሳቁሶች አንጻር ስነግራችሁ መጀመሪያ ላይ መመልከት ያለባችሁ ጉዳይ የአካባቢ ሁኔታ ምን ይመስላል ነው። ለምሳሌ ሰመራ የሚገባ ተማሪ ብርድ ልብስና ትላልቅ ልብሶች እንደራገ መሄድ ከንቱ ድካም እንጂ ምንም አይነት ጥቅም አይሰጠውም። ማለትም የአካባቢ ሁኔታ ሞቃት ስለሆነ ከዛ ጋር አዳብት አድርጎ ሊኖርበት የሚችልባቸውን መንገዶች ማመቻቸት ስላለበት ማለት ነው። ታዲያ እናንተም እንደምትሄዱበት ግቢ ደብረ ብርሃን ከሆነ የደረሳችሁ እዛ አካባቢ ላይ ያየ ሁኔታውን አውቃችሁ ልብሳችሁንም በዛው መልኩ ማመቻቸት ይኖርባችኋል ማለት ነው። ስትይዙም ደግሞ እንግዲህ ለእናንተ በሚመችና ሌላ ሰው ብዙ ስለያዘ ወይም ትንሽ ስለያዘ ሳይሆን እናንተ ያስፈልገኛል፣ ይጠቅመኛል የምትሏቸውን ነገሮች በበቂ ሁኔታ አመቻችታችሁ ወደ ግቢ መምጣት ትችላላችሁ ማለት ነው። እነዚህ ነገሮች ከነገርኳችሁ፣ ዋናውና ወደ ጊቢ ስትመጡ ማሳካት ያለባችሁ እንደ ግብ የሚቀመጠው ነገር ምንድን ነው? የምትፈልጉትን ወይም መሆን የምትፈልጉትን ነገር ተምራችሁ መውጣት ነው፣ የምፈልጉት ዲፓርትመንት መግባት። ታዲያ ወደ ጊቢ እንደመጣችሁ ሁሉም ተማሪ የሚፈልገው ዲፓርትመንት ይገባል ማለት አይደለም። ዋናው ችግር ያለው እዚህ ጋር ነው። ማለትም ይህን ስላችሁ ወደ ፍሬሽማን ገብታችሁ ስትማሩ፣ በፍሬሽማን ላይ ወደ አስራ አራት የሚሆኑ ኮርሶችን ትወስዳላችሁ። ለምሳሌ ያህል እንኳን ብነገራቸው እንደ ሎጂክ ለእናንተ አዲስም አዲስም ያልሆኑ ከዚህ በፊት በኢለመንታሪ የተማራቸቸውም ያልተማራቸቸውም አሉ። ለምሳሌ እንደ ሎጂክ፣ ሳይኮሎጂ፣ ግሎባል ትሬን፣ ሲቪክስ እያለን መጥቀስ እንችላለን። ወደ ሰው ወደ ናቹራልን ብንገባ ደግሞ በተመሳሳይ ሁኔታ ኬሚስትሪ፣ ባዮሎጂ፣ ፊዚክስ የምትሏቸውን ትምህርቶች ታገኛላችሁ። ጂኦግራፊም አለ፣ ሲቪክስ እነሱን ብለናቸዋል። ሌሎች ትምህርቶችንም ትማራላችሁ። እነዚህ ትምህርቶች ናቸው አንድ ላይ ተሰብስበው በሚመጣ ውጤት የምትፈልጉት ዲፓርትመንት ላይ ሊያስገቧቸው የሚችሉት። ስለዚህ ዋናው ነገር በፍሬሽማን ቆይታችሁ ላይ የምትሰሩት ወይም የምታስመዘግቡት የላቀ ውጤት ነው ማለት ነው። ታዲያ የፍሬሽማን ውጤትን አልፋችሁ የዲፓርትመንት መበጣ ላይ ስትገቡ የምትፈልጉት ዲፓርትመንት እንዳይሰጣችሁ የሚያደርጉትም እነዚህ ናቸው። ይህ ግን እንዴት ሆነ ካላችሁ ዲፓርትመንት ሲመረጥ የሚታየው የእናንተ ፍላጎት ብቻ ሳይሆን ከፍላጎታችሁም ጋር አንደኛ የኢንትራንስ ውጤታችሁ ከ20 ፐርሰንት፣ ሌላው ጂፒኤ ተብሎ የሚሰራ አለ። ጂፒኤ ማለት በፍሬሽ ማል ላይ እነዚህን አሁን የጠቀስኳችሁን በፈርስትና በሰከንድ የምትማሯቸውን ኮርሶች ተደምረው የሚቀመጠው ነጥባችሁ ነው ማለት ነው። ሌላው ደግሞ እንደየዲፓርትመንቱ ሲኦሲ ትፈተናላችሁ። ለምሳሌ ወደ ጤና መግባት የምትፈልጉ ከሆነ ወደ ህግ መግባት የምትፈልጉ ከሆነ ሲኦሲ በመፈተን ነው ዲፓርትመንት የሚለያችሁ። ታዲያ እነዚህ ነገሮች ተሰልተው ተሰልተው ይጨመቁና ከመቶ ነው የሚያዝላችሁ። ከመቶ ጥሩ ውጤት ካላመጣችሁ የምትፈልጉት ዲፓርትመንት አትገቡም ማለት ነው። ዲፓርትመንቱ እንደሚፈልገው መጠን፣ እንደ ነጥብ መጠን ማለት ነው። ስለዚህ ይሄ ሁሉ ነገር ሊቀርፍላቸው የሚችለው ፍሬሽ ማን ስትገቡ አዲስ እንደመሆናችሁ መጠን የፍሬሽ ባህሪን ሳታሳዩ የተሻለ ውጤት ለማስመዝገብ መጣ ከእናንተ ትልቁ ነገር የሚጠበቅባችሁ ነው። እንዳልኳችሁ እነዚህን ኮርሶች የተሻለ ውጤት በማምጣት ግቢ ስትገቡ ለየት ባለ መልኩ የሚዝያዝያችሁ በግቤድ ማለትም ኤፕላስ ኤ፣ ኤ ማይነስ ቢ፣ ቢ ፕላስ፣ ቢ ማይነስ እየተባለ ነው የሚሄደው ውጤቱ። ስለዚህ በእነዚህ ግቤዶች ውስጥ የተሻለ ነገር ማስመዝገብ ከቻላችሁም ከኤማይነስ እንዳይወርድ ማድረግ ትችላላችሁ ከጣራችሁ ማለት ነው። እነዚህ ነገሮች ላይ በደንብ መስራት አለባችሁ፣ የምትፈልጉ ዲፓርትመንት ለመግባት አጠቃላይ የመመክራችሁ ደግሞ ወደ ጊቢ ገብታችሁ ስትለፉ ወይም ደግሞ እነዚህ ነገሮች ሁሉ ነገር የውጭውን ሁኔታ ሁሉ ነገር ትታችሁ ስትማሩ ስታጠኑ ወይም ደግሞ በደንብ እየሰራችሁ ከሆነ ነጥባችሁን ከሶስት ነጥብ አራት እስከ ሶስት ባለው ውስጥ ለማካተት ወይም ከዛ በላይ ለማድረግ ሰው ምክንያት ምክንያቱም የምፈልጉ ዲፓርትመንት መግባት ከፈለጋችሁ ግዴታ እኔ አሁን ከስሪ ወይም ከስሪ ፖይንት ፎር በላይ ግቤድ ስለሚያስፈልጋችሁ ማለት ነው። እነዚህ ነገሮችን አስመራችሁ መከታተላችሁ ወይም ትምህርታችሁ ላይ በደንብ ፎከስ ማድረጋችሁን እንዳትረሱ። ታዲያ በዚህ ሁሉ ሁኔታዎች አሁን ላይ የከፈትነው ነው ወይም ቱተር ታይም ፍሬሽማን የሚለው ይሄኛው ቻናላችን በቀጣይ ለተከታታይ ወራት ማለት ነው ፍሬሽማን ተማሪዎች ፍሬሽማን ሲገቡ ማለትም ትምህርቱን የምንጀምረው ሰኞ መስከረም ጥቅምት አስራ ሰባት ነው። ከዛ ጀምረን ፍሬሽማን ስትገቡ የምትማሯቸውን ኮርሶች እንዳለ በቪዲዮ አዘጋጅተን ለእናንተ የምንሰጥ ይሆናል። እናንተም እዛ ላይ የተከታተላችሁ ትምህርቱን የተሻለ ውጤት እንድታመጡ የሚያግዛችሁ ይሆናል ብለን ስለምናስብ እሱን መከታተል ትችላላችሁ ማለት ነው። ታዲያ ይህንን ቻናል ከወዲሁ ሰብስክራይብ በማድረግ ለምታውቋቸው የፍሬሽማን ተማሪዎችም በመላክ የተሻለ ውጤት ለማስመዝገብ እና እኛም ምንድን እናገዛችኋለን፣ እናንተም ራሳችሁን በዚህ መልኩ ማገዝ የምትችሉ ይሆናል ማለት ነው። የተለያየ ጥያቄ ፍሬሽ ማሌ ሲንገባ ምን አይነት ነገሮች ይገጥሙናል፣ ምን አይነት ነገሮችን እናያዝ፣ ምን አይነት ሁኔታዎችስ ያግዙናል ብላችሁ የሚነሱባችሁ ነው የምታስቡትን ማንኛውንም ጥያቄ በኮሜንት ሴክሽን ላይ ልትጠይቁን ትችላላችሁ። እኛም ደግሞ ሁሉንም ጥያቄዎቻችሁን አሰባስበን በአንድ ቪዲዮ የምንመልስላችሁ ይሆናል ማለት ነው። አባኪን ስለቆያችሁ ግን አመሰግናለሁ። እስካሁን ድረስ ከቆያችሁ ቻናሉን ሰብስክራይብ ካላደረጋችሁት ደግሞ አብሶ ሰብስክራይብ ማድረግ እንዳትረሱ እላለሁ ማለት ነው። በቀጣይ እስከምንገናኝ ድረስ ቻው ቻው።